እንኳን ደስ አላችሁ ዘቢባ ግርማ የሁለት መንታ ልጆች እናት ልትሆን ነው። ኢሱ ጭሱ የመንታ ልጆች አባት ሊሆን ነው። እንኳን ደስ አላችሁ። ከምንም በፊት ግን ሰላምታ ይቀርባልና ሰላም ጤና ይስጥልኝ የዞላትዩብ ተከታታዮች። በእውነት የዛሬው መረጃ በጣም ልዩ ነው። እስከዛሬ ካቀረብኳቸው በጣም ልዩ ልዩ ዜናዎች አሉ። የዛሬው ግን አንደኛ በደስታ የተሞላ ዜና ዋው ዋው ዋው! በእውነት በእውነት በጣም ደስ የሚል። በነገራችን ላይ ትክክለኛውን መረጃ ይዤ መጥቻለሁ። ምንድን ነው የተፈጠረው? ቀደም ብላ በነገራችን ላይ በጣም ብዙ ተከታይ ያለው አንድ የፌስቡክ ገጽ አለ እና ለእሱ ልጅ ነግራው ልጁ ሊፖስት እንግዲህ ዘቢባ ግርማ በጣም ደስ ብሏታል እና ደስታዋን ልትገልጽ ነው የሆነ ሰርፕራይዝ አለ ምናምን ብሎ ይቅር አሉ። ወሬው ግን ወጣ ዞላቲው ከነመረጃው ከነ ማስረጃው መጣና ጆሮው ላይ ግብት አለ። ይሄን መረጃ ማስረጃ ደግሞ ዞላቲው ይዞ መጣ። ብዙዎቻችን ግን እዛ ፌስቡክ ላይ ኮመንቶችንም እየያዩ ነበራ አ በቃ ምንድነው የታወቀ ነው ምናምን ዘፈን ልታወጣ ነዋ በቃ ምናምን ብለው ነበር ሰዎች የኮመቱት። ወይ ዘፈን ነው ሌላ ምን ሊሆን ይችላል ምናምን የሚል ነገር ነው። አብዛኛው ዘፈን ነው። እዛ ኮመንት እያነበብኩ ነበርና ግን የመንታ ልጆች ሲሆን ደግሞ የሆነ የተለየ ደስታ አለው። አደለ የመቅደስ ነበረ የመቅደስ ጸጌ ድንገት አረገዘችም ምንም ምንም ሳይታወቅ የመንታ ልጆች እናት ሆነች ተብሎ ሲለቀቅ በጣም ብዙዎችን ድንገት የፈንጠዝያ ነው ያደረገች። በጣም ደስ የሚል ደስታ ነበረና የዚህ ደግሞ የተለየ ነው ይሱ እና የዘቢባ ግርማ በጣም ብዙ ነገር ነው ያሳለፉት። እና እንደውም ዘቢባ ግርማ ገና ሙዚቃ ልትለቅ ስትል በጣም የሷ ወዳጅ አለቻት። ወዳጅ ማለቷ ዘቢባ ግርማ ታውቃታለች፣ አታውቃትም፣ አላውቃትም። ልጅቷ ግን በጣም ዘቢባ ግርማ በጣም ከመጠን በላይ ነው የምትወዳትና ትመጣለች። ዞላ ዋ፣ ዘቢባ ግርማ ዘፈን ልለቅ ነው፣ የመጀመሪያው ሼር አንተ ላይ ነው ማየት የምፈልገው፣ አንተና ጓደኞች በዙሪያ ያሉ ሰዎች ራሱ ሼር እንዲያረጉ አድርግ፣ ምናምን ነበር የምትለኝ። በእውነት ነው የምለው አልሰማሽም ወይ ምኑ አልደወልሽም አልሰማሽም ወይ ምኑ አልደወልሽም አሁን እኔ ጋር ያለው መረጃ ስታይ ትደውያለሽ አንቺ ዘመን ስትለቅ ብቻ ነው እየደወልሽ ሼር አድርግ ምት ለማንኛው ወደ ዋናው ወደ ጮማው ዜና ስናልፍ በእውነት ዘቢባ ግርማ እንግዲህ የአራት ወር እርጉዝ ነች ድንገት ሆስፒታል እንግዲህ ጤናዋንም ሊሆን ይችላል ምናምን ድንገት ልትመረመር ስትሄድ እርጉዝ ነች ተባለች በዛው ነገሩ ምንድን ነው እሱ ተብሎ ሲጣራ ግን የአራት ወር እርጉዝ መሆኗ ተረጋገጠ። እና እዚህ ፌስቡክ ላይ ሰርፕራይዛቸው ሊያወጡ ነው ሲባል እኔ ምናልባት አርግዛ ይሆን እንዴ ምናምን እያልኩ ነበር ነበረ ግን ምናልባት አርግዛ ይሆን እንዴ ከዛ ሲ ኮመንት ላይ ምናምን ብዬ ብዙዎቻችን መቼም የሆነ ቪዲዮ ሲለቀ ኮመንት ነው የምናየውና ኮመንት ሊስት ምናምን ብዬ ስወርድ ኮመንት ሁሉም ሰው ሙዚቃ ልትለቅ ነው፣ በቃ አልበም ልትለቅ ነው ወይስ ደግሞ ያው ሲንግል ልትለቅ ነው ምናምን የሚል ነው። አይ በቃ ምናምን ብለን ብንጠብቅ ብንጠብቅ ብንጠብቅ ልጁ ላሻለ ለካ፣ አይ በቃ መጨረሻ ላይ ሰርፕራይዝ ይሆናል አሁን አንለቅም ብላ ነው ለካ በዛው ዞ ላትዩብ ላይ ግን ዞሮ ወሬው ከነ መረጃው ከነ ምናምኑ ከነ መስረጃው ከተ እኔ ደግሞ ለተመልካች የሰማሁትን ወሬ ለእናንተ ካልነገር አዳሩ፣ አዳር ቀኑ ቀና አይሆንልኝም። አድማጮች በእውነት በተለይ ይሄ እንደዚህ አይነት ዜና ይሄ ዜናማ ከባድ፣ ይህ ገና ኢሱ ግራቹ ሌረር፣ ኢሱ ግራቹ ሌረር፣ ግራቹ ሌረር፣ ግራቱ ሌረር፣ ግራቱ ሌረር፣ ግራቱ ሌረር። እሱ በእውነት እንኳን ደስ ያለ በነገራችን ላይ ያው መጀመሪያ የተናገር ግራቱሌረር ማለት በስፖርተኛ ቋንቋ ነው። ይሱ የእኔ ያሰልጣኝ ነበረ። በነገራችን ላይ በእሱ እጅ የተወሰነ ሰልጥኝ ያለው። ቢያየኝ እኔ ፊት ለፊት እንደዚህ አያቀኝም፣ ግን ፊት ለፊት ቢያየኝ ፎቶን ወይ ደግሞ ፊት ለፊት ቢያየኝ ያቀኛል፣ እንትዋወቃለን እና የተወሰነ ሲያሰለጥነኝ ነበር። ግራቱ ሌረር ማለት በስፖርተኛ ቋንቋ እንኳን ደስ ያለ ማለት ነው። አረ እንደ ይሱ ዋሻው እንደ አይደለም እንደ ለማንኛውም በእውነት በጣም ደስ የሚል ነገር ነው። ይሱ እንኳን ደስ ያለ፣ ዘቢባ እንኳን ደስ ያለሽ። እንግዲህ አራት ወር ቀላል አይደለም፣ ትልቅ ነው። እሷም አላወቀችም። በአጋጣሚ ስትሄዱ ስፍታል ነው እንግዲህ የአራት ወር እርጉዝ ነሽ የተባለችው ይሄ በጣም በጣም በጣም ደስ የሚል ነገር ነው። እንግዲህ ወደፊት ይለቁልናል ብዬ አስባለሁ። ያው ፍንጩን ነግረውን ነበረ፣ ግን ሰርፕራይዝ አለ ብለው ነግረውን ነበረ ግን ሰርፕራይዙ ምንድን ነው የሚለው ነበር ነገር፣ ያልተደረሰበት ዞላቲው ደረሰበት። ምንድን ነው የሰርፕራይዝ ብሎ ይላል አይለቅም። እንደሄደው ደግሞ ምን ለኩ ሰው ጠፋ ምናምን ሲባል ለካ ነገሩ እስከሚጣራ ነበር። ዞላቲው ላይ ነገሩ ገብቷል። ለማንኛውም ይሄ ፌስቡክ ለቁት ያነበባችሁ ሰዎች ያላችሁ ሰርፕራይዝ አላት እንለቃለን፣ ምናምን ጠብቁ ብሎ እስከዛሬ ስትጠብቁ የነበራችሁ በሙሉ ዞሮ ዞሮ መረጃው በዚህ በኩል መቷል። እውነተኛው መረጃ ዘቢባ ግርማ የአራት ወር እርጉዝ ነች። እንግዲህ ሁለት ሴት አንድ ሴት አንድ ወንድ ሆኑ ይሆናል አላቅም። ኢሱ ልጅ በልጅ ሆነ። በእውነት ኢሱ ምርጥ አባት ይገባሃል። ለአንተማ ሁለት ብቻ አይደለም ለአንተ አራት መንታ ራሱ ቢሰጥ ይገባል። አባትነትን አስመስክርሃል። ከአባትን በላይ አባት ጀግና፣ ከምሬ ነው ነው። ዜናውም የምሬን ነው። እችም ቃል ግን በእውነት በእውነት ከልቤ ከውስጤ ጀግና አባት ነው በጣም ጎበዝ አባት ነ ያንስሃል፣ ያንስሃል። አንተ መንታ አይደለም ከዛ በላይ ይገባሃል። አይተናል የዘቢባን ልጅ እንደ አባት ነው። ዞሮ ዞሮ መወለድ በትም ትል ይወልዳል ይባላል በአባባላችን እና አባት ነ ግን አሳይተህናል ደግሞ በአይናችን እንድናያርግሃል ፀጉሯን እየሰራ እኔ ራሱ የፌስቡክ ላይ አድርጌው ወደ ሁለት ሚሊዮን አካባቢ ሰዎች ወይ ደግሞ ወደ አንድ ሚሊዮን በላይ ሰዎች አይተውታል። አይዶ ነው በዚህ ሰዓት ላይ አላውቅም፣ ግን ከአንድ ሚሊዮን በላይ ሰዎች እንዳዩት አውቃለሁ። በጣም የሚገርም ኮመንት ነበረ። ዞላቲው በሚል ፌስቡክ አለኝ፣ እዛ ላይ ለቅቄው ጸጉር እየሰራት ማለት ነው እና የሚያደርገው ከልቡ ነው የሚታየው ካሜራ ላይ የሚታየው ከልቡ ትክክለኛውን ነገር ነው እንደወረደ የሚያደርገው ነገር ነው እና ምክንያቱም ልጆች ፊታቸው ላይ ያስታውቃል የሆነ ነገር ቢሆን ልጆች ፊታቸው ላይ በልጆች ፊታቸው ላይ ይነበባል እና ትክክል አባት ትክክለኛ አባትና በእውነት ነው አመሰግናለሁ በቃ አመሰግናለሁ ለምንም ምንም ሳይሆን በቃ አመሰግናለሁ እንደዚህ አይነት ሰዎች ያስፈልጋሉ ወልደው የሚከዱ አሉ ወልደው የሚጥሉ አሉ ወልደው የሚተዋሉ ወልደው ለሚስት ወይ ደግሞ ለሴት እልህ ብለው አባት እያለ የራስ ጉዳይ ምናምን የሚሉ አሉ ወልደው ለልጅ ለእናት ብር መስጠት ማለት ለልጃቸው ብር መስጠት ማለት እናትዮ የምትጠቀምባቸው የሚመስላቸው ሰዎች አሉ። ከምሬ ነው የምለው፣ በእውነት አሉ። በእውነት ለልጃቸው አስር ብር መስጠት ማለት እናትዮ አስር ብሩ ተቀብላ ትጠቀማለች ብለው የሚያስቡ ወንዶች አሉ። ስላሉ ነው ደግሞ ያልወለዱ ደግሞ እንደዚህ የሚንከባከቡ ሰዎች አሉና ለአንተ ከመንታ በላይ ይገባል። ከመንታ በላይ ይገባል። ለአንተ ከመንታ በላይም ካለ ይገባል እና ፈጣሪ ያሉን ይባርክልህ። አሁንም የመጡትም ፈጣሪ ይባርክልህ በእውነት በጣም ሳውራም ከድምፄ አስታውቅ ይሆናል። ከልብ የመነጸ ደስታና ከልብ የመነጸ ወሬ ነው። አንዳንድ ጊዜ ስዋሽኔ ያስታውቅብኛል። የዛኔ ያህል ቅድድ ያለ ውሸትም አልዋሽም። በነገራችን ላይ መረጃ ሳላገኝ ያለ ዝም ብዬ ምናምን ከመሬት ተነስቼ ቅድድ ያለ ውሸት አልዋሽም። መቼም ይሄ ከትክክለኛ መረጃ ነው ያገኙ ከትክክለኛ ሰው ነው ያገኙት። ውሸት ነው ብዬ አላስብም። እኔ እንደ መረጃ ውሸት ነው ብዬ አላስብም። እና ከልቤም ነው ደግሞ ከልቤም ነው። ካልሆነ ፈጣሪ ያርግልህ። ካልሆነ እንደ ውሸት እንደ ምናልባት ዘጠና ዘጠኝ ፐርሰንት እውነት ነው፣ አንድ ፐርሰንት ግን ያን ሰው ልጠራጠረው ልበል። ከዛው ከእነሱ አካባቢ ስለሰማሁ ነውና ዘጠና ዘጠኝ ፐርሰንት ግን እውነት ነው የሰማሁት መረጃ እውነት ነው። ግን አንድ ፐርሰንት ከተጠራጠርኩና ይሁን ብለን እንትን ካለን ካልሆነ እንኳን ፈጣሪ ያርግልህና ፈጣሪ ይስጥህ በእውነት ፈጠሱ የጻፉ አለ ሰጥተዋልም። ከዛ በላይ የሚያብዛልህ የሚገባ ሰው ነው። ለዛ ነው እና ለማንኛውም በእውነት አይዶን ነው። በቃ እኔ ደስታ ስናገር ደስ ብሎ ነው የምናገረው። በቃ ሁን የደስታ ነገር ስናገር ከምሬ ነው ደስ ነው የምናገረው። እኔ ልችለው በቃ ሌላው፣ ሌሎች ነገር ናቸው። ሀገራችንን ሰላም ያድርግልን፣ ዳር እስከ ዳር፣ ከጥግ እስከ ጥግ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምራ በእውነት ከአራቷን ማዕዛ ላይ ህዝባችንን ሰላም ያድርግልን። በቃ ያ ብቻ ነው የሚደብረኝ ወሬ እንትን የሚለኝ የወገኔ ብቻ ነው በእውነት የወገኔ ሞት፣ የድሮ በየቀኑ ድሮ የሚለቀቅበት ወገኔ በቃ በየቀኑ የሚሞተው እነሱ ብቻ ናቸው የሚያቆስሉኝ፣ እንጂ ደስታ ዜና በጣም ደስ ይላል። እና ለማንኛውም ሲዘጋ ግን አዘኑን፣ ደስታውን ወደ ሀዘን ወደዛ ያልመልሰውና ይሱዬ እንኳን ደስ አለ ዘቢባ፣ በሆድሽ ያለውን ፈጣሪ በቅፍሽ ያርግልሽ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ